ዛሬ እንግዲህ ሶፊ ቤት እየገባን እንገኛለን። አይ ቲንክ ያው በነገራችን ላይ ቁርሴ ተልኮልኝ ነበረ ዛሬ፣ ነገር ግን የሚዛን ቀኔ ስለሆነ ቁርሴን አልበላሁም እስካሁን ኦልሞስት ግማሽ ቀን አልፏል። ከተመዘንኩ በኋላ ነው እማጣጥመው። ማድ ኒውትሪሽን ነው ያለ ነው ዛሬ። የምንድን ነው የቼኪንግ ቀናችን የአንዶራ? አዎ ባንዶራችን ተገኝተናል የቦዲ ሰውነታችንን ቼክ የምናደርግበት እንዲሁም ደግሞ አንዳንድ ምክሮችን፣ የተለያዩ ነገሮችን ከፊትነስ አኳያ ካለን ሰውነትም ምንወያይበት የወሩ የመጀመሪያ ቀን እስካሁን አላየንም። በነገራችን ላይ እንደሚታወቀው ሶፊ ያው ቦዲ ቢልደርም ጭምር ነው። ስለዚህ ፊትነስ ላይም ስለሚሰራ ሁለቱንም ባላንስ አድርጎ ይሄዳል። ስለዚህ የምንወስዳቸው ፕሮቲኖች በጠቅላላ ሰውነት መቀነስ ብቻ ሳይሆን ትንሽ ደግሞ ጥንት እየጡንቻም ማስልም ለማብቀል ስለሆነ

እስካሁን ገና ልበላ ነኝ ሶፊን አግኝተኗል ማድ ኒውትሪሽን ነው ያለ ነው ዛሬ በማድ ኒውትሪሽን የሚዛናችን ቀን ነው እንግዲህ የምግብ ባለሙያችን ከጀርባችን ሆኗል ስንት ይገምተናል እስኪ መጀመሪያ ቀጥታ ወደ ሶፊን ሂድ እንዴናችሁ ሰው እና ይገረምን ተቀብለናችኋልና መጥተዋል? ከዛ ውጭ ኪሎ እንድንመዘው ነው እና ኤክስፔክት የምናደርገው ሄልዚ ሬንጅ ኦፍ ኪሎ ከአራት እስከ አምስት ነው። ሶ ከአራት እስከ አምስት ኪሎ ቢቀንስ አሪፍ ነው እንል ማለት እንደመጀመሪያ ወሩ 6 7 ከደረሰ በጣም አሪፍ እንደገና 8 9 10 ይዝ አን ሄልዚ ሬንጅ ውስጥ ይገባል። ወር ራሱ እየጎዳ ነበር ሲቀንስ የነበረው በሚል ይዟል። ወርኩ ኤክስትራ ነበረ ዳይቱም በጣም ከሚያስፈልገው በላይ ተቀንሷል ማለት ነው። ግን 4 5 6 7 ሬንጅ ውስጥ ከሆነ አሪፍ ነው በሚል ይዟል። ኪሎዋቸው ዝቅ ያሉ ሰዎች ሊቀንሱ የሚችሉት ኪሎ በዛው ልክ ደስ ይላል። ኪሎቸው ከሚጨምሩ ሰዎች ማለት ነው። ሰው ሀይሌ 3 እና 4 ኪሎ ነው ኤክስፔክት የምናደርገው። እንግዲህ የመጀመሪያ ቀን ስንመጣ፣ ልክ የዛሬ ወር ሶፊ ጋር ስንመዘን 103 ኪሎ ነበርኩኝ። ዛሬ ስንት እንሆናለን አብረኝ ኪሎ ዛስፋይ ወይስ እንግዲህ ይህንን ይመስላል። ማን ይልሃል፣ ሰባት ኪሎ ቀንሰናል። እንግዲህ ያው ከተጠበቀብን ከሰጠን በላይ ነው የቀነስው። ይሄ ደስ የሚል ነገር ኮንግራ ከዚህ ኃይሌ እንደዚህ መቀነስ አልነበረበትም፣ ግን ስቲል ወይክ መጀመሪያ ትንሽ ከፍ ብሎብህ ስለነበር ኪሎ አይደለ? እንደዚያ ከሆነ ችግር የለውም። በግድ ገፍቶት ስለሆነ ሰባት ኪሎ መቀነሱ፣ ገፍቶት ከፍ ያለው ሳይሆን በመጀመሪያ በሄደበት ሬት አይደለም ይሄደው ሰው አሁን መጀመሪያ ላይ አምስትና አራት ኪሎ ብትቀንሱ ከዛ ቀጣይ ላይ ሶስት ኪሎ ይሆናል። አሁን ቀጣይ ወር ላይ ግን አሁን እሱ በእርግጠኝነት ሶስትና አራት ነው የሚቀንሰው። ያንተ ቅድም ያልኳቸው ነገር ይፈጠራል። እሺ ሶ የይገረምና የሃይሌን ለውጥ ኪሎአቸውን አይታችሁታል። ሁለቱም 77 ኪሎ ማንሳት ችለዋል፣ እኩል ኪሎ ማለት ነው። እና የሃይሌ ኪሎ እንዲህ ከፍ ያለበት ምክንያት መጀመሪያውኑ ዳይቱ ላይ ኪሎ ከፍ እንዲል በሚል የተወሰነ ምግቦች ሲበላ ስለነበረ ብዙ ከሰውነቱ ላይ ያጠፋቸው ውሃዎች አሉ ከስቡ ጎን ለጎን ማለት ነው፣ ከፍ ያለበት ምክንያት ነው። ግን አንድ ሰው በሃይሌ ደረጃ ላይ ወይ በሃይሌ በ80 ኪሎ ላይ ያለ ሰው በወር ውስጥ 6 7 ወይም 8 ኪሎ መቀነስ የለበትም ከበድ ያለና ብዙ ኪሎ ነው ሰባት እና ስምንት ኪሎ መቀነስ በወር ውስጥ ማለት ነው። ይገረም ደግሞ በአንፃሩ የጀመረበት ኪሎ ከፍ ያለ ስለሆነ መቶ ሶስት ኪሎ ላይ ነው የጀመረው። አሁን ዘጠናሶስት ኪሎ ላይ ነው ያለው ዘጠናስድስት ኪሎ ላይ ነው ያለው። ከፍ ያለ ኪሎ ላይ የምትጀምሩ ሰዎች በአንድ ወር ውስጥ ብዙ ኪሎ የመቀነስ ኤክስፔክቴሽን ሊኖራቸው ይችላል። ግን ስቲል እንደዛም ሆኖ ከስድስት እና ከሰባት ኪሎ በላይ ባትቀንሱ ቀንሱ። አዛ ሄልዝ ሪኮመንዴሽን በጣም አሪፍ ነው። ምክንያቱም ከፍ ባለ ቁጥር እሱ ቁጥር በዛውም ስቃያችሁ ከፍ እያለ ይሄዳል። ከዛ በኋላ ሪባ አሁን እንደ ማድረግ ሪላፕስ የማድረግ ወይም የበፊቱ ኪሎዎቹ ላይ መመለስ እድላችሁ እየሰፋ ነው የሚሄደው። ሰው ከስድስት እና ከሰባት በላይ ከፍ ባይል አሪፍ ነው። ቀጣይ ወር ላይ ግን ያው እየቀነሰ ይሄዳል ይሄ ቁጥር። ሁሌ በየወሩ ስድስት እና ሰባት ይቀንሳሉ ማለት አይደለም። ሰው ቀጣይ ወር ላይ አራት እና አምስት ኪሎ ሊሆን ይችላል የሚቀንሱት ግን አሁን እንደ መጀመሪያ ወራቸው የሁለቱም አሪፍ ቁጥር አግኝተናል ማለት ነው። ሰው አንድ ወራችን ምን ይመስል ነበር? ወራችን ካለቀ በኋላ ነው የተገናኘነው። ወራችን ምን ይመስል ነበር? በጣም ጥሩ ጊዜ ነው እያሳለፍን ያለነው እውነት ለመናገር ያው የተናገርን ነበር እኛም ከጂም ሆኖ በምንቀርጻቸው ቪዲዮዎች የመጀመሪያ ሰሞን ላይ ረሃብ ስሜት የመሰማት ነገሮች ምክንያቱም ለምሳሌ ቁርስ፣ ምሳ የሚላጉት ለምሳሌ ጠቅለን በአንድ ሰዓት የምንበላቸው ወይ በምሳ ወይ በራት ፖርሽን የምንበላቸው እንደውም የሶስቱ ተጠቅሎ ጨምረን ጭምር የምትበላበት ሁኔታ ስለሆነ ያለው ያቺ ፖርሽን ዝቅ ብላ ስትመጣ በጣም የተወሰነ ቀን በጣም ቻሌንጅ አድርጎ ነበረ። ከዛ ግን ሰውነታችን እየለመደው እየለመደው ስንሄድ ግን የቴስቱንም የማጣጣም ነገር የፖርሽኑንም የመልመድ ነገር ምናምን ስነጣ ግን ኖርማል እየሆነ እየወደድ ነው ሄድን። ግን ቻሌንጆች ደግሞ አሉ። በማህበራዊ ሕይወታችን እንቅስቃሴ፣ ድግሶች፣ ግብዣዎች ስራ ቦታ ቀረፃ ቦታዎች ላይ ምናምን የተለያዩ የምትወዳቸው ምግብ ባይ ላይ ውር ውር ሲሉ ታያለ እና እነሱ እነሱ ነገሮች በጣም ቻሌንጅ ነበረ። በተቻለ መጠን ለመቋቋም ሞክረናል። በተወሰነ መልኩ ሁለት ሶስት ጉርሻዎች የሰረቅናቸው ነገሮች አሉ። በተረፈ ግን ጥሩ ጊዜ ይመስላል። ብዙ ጊዜ ዳይት ስናደርግ ብዙ ሰው ሊሳሳት የሚችሉት ነገር ምንድን ነው? የመጀመሪያ ቀን ዳይታቸው ላይ እንደውም አሁን ለአንተ ሲላክልህ የነበረው ፌርሊ ፖርሽኑ አሪፍ ነው። ብዙ ሰው እንደውም ያንን ፖርሽኑ ላይ አይመገብም። ዳይት በሚያደርጉት ሰዓት ላይ ሰው ከዚህም በላይ ኤክስትሪምሊ ነው የሚራቡት። ያ ማለት የሚመገቡትን ምግብ በግማሽ ይቆርጡት እና ለምሳሌ ቁርስ፣ ምሳ፣ ራት ይበሉ የነበሩ ሰዎች ምሳቸውን ብቻ ነው የሚበሉት፣ ቁርስና ምሳቸውን ትተው ማለት ነው። እንደዚያ ሲሆን በወር ውስጥ የሚቀንሱት ኪሎ አስርም አስራ አንድም አስራ ሁለት የሚሆን ብዙ ኪሎ የሚቀንሱት፣ ግን በዚያው ልክ አሁን አንተ ያሳለፍከው የረሀብ ስሜት ሁለትና ሶስት እጥፍ ነው የሚያሳልፉት። አሁን እንደውም ያንተ ርቦህ ሊሆን ይችላል፣ ግን ያው በፊት አመጋገብህ ብዙ በዛ የተነሳ ነው መጀመሪያ ላይ ነገር የከበደች እንጂ፣ የሆነ መጀመሪያ ላይ አመጋገብህ የተዛባ ባይሆን ወይም ደግሞ ፌር ሆነ የተወሰነ አሪፍ ቢሆን ኖሮ ይሄን ያህል ስራ ግን አታደርግም ነበር። ግን ዞሮ ዞሮ ጨጓራህም ሰውነትህን ከተወሰነ ጊዜ በኋላ ለምዶታል። ከዛ በኋላ ኢነርጂ ሌቭልህም የመውረድ ስሜት አልተሰማህም ይመስለኛል አይደል። ዋነኛው ነገር ደግሞ ዳየት ላይ ብዙ ሰዎች ይሄ ፎጊ ብሬን የሚባል ነገር አለ አለ ድብዝዝ ኢቨን ብዥ የማለት ስሜት ይሰማቸዋል። ስራቸውን በትክክል አይሰሩም፣ በትክክል ማሰብ አይችሉም እና ስራቸውንም ራሳቸውን ብዙ ነገር ይጎዳል። ኢቨን ቤተሰቡላ የሚረበሹባቸው ሞመንቶች አሉ። በዚህ ነገር የተነሳ ሚስት ኪሎ መቀነስ ስትፈልግ ሙሉ ሙሉ አመጋገቧን ታቆማለች። በዚ የተነሳ ኃይሏ ሙሉ ኮምፕሊት ይወርዳል። ከዛ ቤት የነበራት እይታ ለቤተሰቦቿ እንቅስቃሴዋ ምናምን ነገር ይቀንስና በዚ የተነሳ ራሱ ብዙ ኢሹዎች አሉ። ትዳራችሁን መጠበቅ የምትፈልጉ ከሆነ ማድ ተመዝገው አይ ለመናገር ብቻ ሳይሆን አሁን ይሄ ከኒውትሪሽን ጋር ተያይዞ እኔ በርካታ የተለያዩ ሙያተኞችን የማግኘት እድሉ አለኝና አንዳንዴ በኖርማል ሕይወታችን የማንመገባቸው ወይንም በእለት ተእለት ኑሯችን ላይ የማንበላቸውን ምግቦች ነው ብዙ ጊዜ ዳይት የምናደረግባቸው ከዛ በኋላ ወደ መደበኛ ምግብ ስንመለስ ግን ዞሮ ዞሮ ኃይለኛ ቻሌንጅ ውስጥ እንገባለን ወደ መልሰን እዛው ቦታ ላይ እንገባል እና እኔ አንደኛ ይሄኛውን የማዕድን ምግብ የወደድኩበት ምክንያት ምንድን ነው አንደኛ በምትወደው ምግብ ነው በምታውቃቸው ምግቦች ይሄ ማለት እለት እለት ከምትበላቸው እዛ ውስጥ ድንገት የሚያስፈልግህንና የማያስፈልጉን ነገሮች ያስወገደ ይሰጣል እንጂ፣ በቀላሉ ለምሳሌ ፓስታ የሚፈልገው ሰው ፓስታ፣ ስጋ የሚፈልግ ሰው ስጋ፣ ሩዝ የሚፈልግ ሰው ሩዝ፣ የምትፈልገውን አይነት ነገር ምሳሌ። በነገራችን ላይ አሁን በዚህም አጋጣሚ ላይ ማለት እየተማርክበት ነው የምትሄደው ነገር ከነ ጎዲያ ኢቨን ዳይቱ ጋር ራሱ ቢቀር የምትመገባቸውን ምግቦች ቤት ያሉ ናቸው ግን ድሮ መቀነስ የነበሩት ነገሮችን እያስተማሩ ይሄዳል። ከዛ በኋላ ላይ አብሶ ዘይት ጋር በጣም ጠላት ነው። ሰርፕራይዝ የሆኑ ሰዎች አሉ። ይዘዊ በዚህ አጋጣሚ ስራ ቦታ ላይ ዳይት ላይ ነኝ ምናምን ብዬ ስከፍት ወይ መኮረኒ ወይ ፓስታ ሲያዩ ከመች ወዲህ ነው ደግሞ በፓስታ ልክ መጀመሪያ ያው ከዚህ በፊት አውርተነዋል። ያው መድገም እንዳይሆን እንጂ እነዚህ ነጭ የሚባሉ ነገሮችን መከልከል ወይም የሚባሉት ነገሮች ግን እንዳልኩ ነው አሁን ፓስታ፣ ሩዝ፣ መኮረኒ ምናምን እነዚህም የምንወዳቸው ነገሮች በሚያስፈልግ ሁኔታ ይመስለኛል ሶፊ እንደ ባለሙያ ነግረውናል ከዚህ በፊትም የሚገባባቸው ግብዓቶች ናቸው። በብዛት ሰዎች እየጎዱ ያሉት እና ፖርሽናቸው አስፈላጊነታቸው ከሰውነት ጋር ከአቋም ጋር ከኪሎ ጋር ከናም ጋር ተያይዞ አስፈላጊ ሁኔታ ሲሰጥ ጥቅሙይን ዳያቤቲክ ምናምን የሆኑ ሰዎች ሁላ አሁን ሙሉ ለሙሉ ሩዝ፣ እንጀራ ምናምን ነገሮች ማቆም ያለባቸው ይመስላቸዋል። ቢ የስኳር መጠናቸውን ከፍ ያደርገዋል በሚል ማለት ነው። ስቲል ግን እነሱም ከሚያስፈልጋቸው የሀይል መጠን በታች የሚመገቡት ከሆነ የሰውነታቸው የግሉኮስ መጠን ፈጽሞ ስፓይክ ያደርግም። ስለዚህ ኢቭን አይደለም ክብደት መቀነስ የሚፈልግ ሰው የስኳር የዲያቤቲክ ታይፕ 1 ታይፕ 2 ሆነ እነዚህ እነዚህ ነገሮች ታማሚ የሆነ ሰው ሁላ የፈለጋቸው ምግቦች በመገብ ይችላል። ነገር ግን ሁሉም ነገር ኢን ሞደሬሽን መሆን አለበት። ሶ አሁን ቅድም ያልከውም ነገር ሪላፕስ ኦር ሪባውንድ የሚባለው ነገር ዳይት ሲባል አንድ ሰው ሙሉ ለሙሉ የሆነ በፊት የሚበላቸው እንጀራ፣ ምንም ምንም የሚያቆምና አቮካዶ ወይ ከዛ ደግሞ የተጠበሰ ትንሽ ቺክን፣ የተጠበሰ እንቁላል ምናምን ነገር ያልበሰሉ ነገሮች ሁሉ ያልበሰሉ ጥሬ ነገሮች ትበላ ትበላ ትበላ ትከርም እና ወደ በሰለ ሆድ ስትገባ ኢሚዲየትሊ ሰውነቱ ወዲያው ቡም አው። ምክንያቱም ሰውነትህ እራሱን መቆጣጠር አይችልም። ራሱን ስትሰጠ ወይ የተወሰነ ነገር ስታሳየው በቃ አገኘው ብሎ ነው እንደዛ ነገር ላይ የሚገባው። ስለዚህ በፊት ምትመገባቸው ምግቦች ወይ የምትወዳቸው ምግቦች በእነሱ ተነስተ የተወሰነ መጠራቸውንና አሰራራቸውን ያስተካከልከው ምትሄድ ከሆነ የምትፈልገውን እየበላ ኪሎ ማስተካከል ትችላለህ ማለት ነው። በአጭሩ ግን ተመችቶን ነው ምግብ ማዕዱን እየተመገብን ያለ ነው። የዳይት ምግብ ሌሎች ቦታዎች እንደዚህ ያድርግ የቤትም ባለ እያዘጋጀች እየተናነቀ እያለ ግ ዳዝ ምናምን ነው ምን ወስደው ይሄኛውን ግን ልክ እንደ ኖርማል እንደ መደበኛ ምግብ ነው የምትጠቀመው። ዳይት እያረክ መሆኑን ራሱ እንዳልኩ ነው የመጀመሪያ ቀናቶች ነው እንጂ ከሆነ በኋላ ዳይት እያረክ መሆኑን ራሱ እንደው ማለት ስላለብህ ነው እንጂ ምትለው ላይ መደበኛ ምግብ እንደ መመገብ ነው። ሶፊ ታስገነዝ የሚፈልገው ነገር ምንድን ነው? አሁን እኛ በሶስት ወር ፕሮጀክት ጀምረናል። በኤክሰርሳይሱ በኩል በቃ በደንብ ማለት ሳንቀር ምናምን ጥሩ የሆነ ነገር ለማምጣት እየሞከረ ነው። ምግብ ላይ ግን በጣም በውጭ በኩል በምናምን ብዙ አይነት ቻሌንጆች አሉ። ሶ ልክ እንደ ስፖርቱ ምግብም ላይ ይህን ሶስት ወር በሙሉ ምንም አይነት ነገር ማለት አንድ ቀን መብላት ምናምን ምንም ኤፌክት ላይ ፈጥር ይችላል ወይ? አንዴ ከሰው ጋር መብረሳ ግን ዲስፕሊኑ ላይ የሚፈጥረው ነገር አለ። ልክ ነው። ነገ ከነገ ወዲያ ያንን ነገር ሶ ይገረም ጋር በጣም እንጨቃጨቃለን አንዳንድ ጊዜ ሜቢ በዚህ ሶስቴ አራት ጊዜ አካባቢ እንትን አልፋል ማለት በስነ ስርዓት ቺት ማድረግ ሳይሆን ያንን በጣም ስንናገር ስንከራከርበት የነበረበት ሁኔታ ነው፣ እና ከዚህ በኋላ ደግሞ የአዲስ አመት በኋላ አለ፣ የመስቀል በዓል አለ። በነገራችን ላይ ያው ከሶፊ ጋር ከዚህ በኋላ 15 ቀን እንገናኛለን፣ አላውቅም 15 ቀን ቢሆን ዞሮ ዞሮ በዓል አካባቢ ላይ ነው የምንገናኘው። እሱንም በዚህ እሱ ያስገነዝበናል። እንዴት ነው የምናደርገው? በዓልን፣ ልጆች አሉ፣ ቤተዘመድ አለ፣ ፋሚሊ አለ በዓል የተለየ ቀን ስለሆነ እሱን እንደው ይሄ ቅባቱ ምናምን ምናምን ባን በላም በምን አይነት መልኩ ማሳለፍ አለብን፣ ከዚህ መላክ ካለበት ጀስት በዓል የሚመስል መንፈስ ያለው ነገር የሚላክ ከሆነ አንድ ነገር ነው። አይ ግን የበዓል ቀን ስለሆነ ቤታችሁ እንደዚህ እንደዚህ እንደዚህ ያደርጋችሁ ደግሞ ከቤተሰብ ጋር ኖ ዩኒፎርም ሆናችሁ ማሳለፍ ትችላላችሁ የሚል ሀሳብ የሚሰጠን ከሆነ እንቀበላለን።